ሶስተኛው ማን ነው? በላተኛ ወይም ሆዳም ማን ነው? ሰላም ጤና ይስጥልን፣ ውድ የሀዲስ ዜማ ቤተሰቦች በያላችሁበት በት እንደምንቆያችሁ። ዛሬ እንግዲህ ከቃል ቤተሰቦች ጋር ተገናኝተናል። የቃል ቤተሰቦች እንግዲህ ይፈተናሉ። ታላቃቸው አለች መዬ፣ እንግዲህ ታናናሾቹ ደግሞ ያው ተቀምጠዋል። ስለዚህ ጥያቄዎች ተዘጋጅተዋል። ማነው ረባሽ፣ ማነው ነው ጨዋ፣ ማን ነበር አስቸጋሪ የሚለውን እንግዲህ እውነተኛ ፍርድ መዬ ትሰጣለች ማለት ነው። ዝግጁ ነሽ? ማዳላት የለም። ወዲያው ነው በቃ፣ ጭንቅላት ስለ የመጣውን ሰው አስበሽ ወዲያው። እንትና ይቀየመኛል እንትና ይቀየመኛል የሚል አይደለም። አዲስ ያሁኑ ሳይሆን የልጅነታቸውን ነው። እሺ፣ ያለፈ ነገር ስለሆነ አያጣላም ማለት ነው። አሁን ተቀይሯል፣ በስሏል። አሁን ለምሳሌ የኔ ባለቤት በጣም የበሰለችው እና የልጅነታቸውን አስበች ትክክለኛውን ፍርድ ትሰጫለሽ ማለት ነው። ተግባባል። በመጀመሪያ ግን ራሳቸውን ያስተዋውቁ። ሀይም ይባላለሁ። ሁለተኛ ሁለተኛ፣ ማለት ሀያ አመት ነው። ተስኖት ይባላለው፣ የቤቱ ብቸኛ ወንድ ልጅ ነኝ። በዚህ ይባላለሁ፣ አራተኛ ልጅ ነኝ። ሶስት አራት ሆና ጠይም ሻኮሌት እርሶስቤ ስለዚህ አንድ ህግ አለ ህጉ ምንድን ነው አ ካልሆናችሁ ማለት ነው አሁን ለምሳሌ በተሰጠበት ሀሳብ ካልተስማማችሁ እጃችሁን በስነ ስርዓት አወጣችሁ ትክክለኛውን ነገር ታሪኩን አንስታችሁ ማብራራትና ትክክል እንዳልሆነ ማስረዳት ትችላላችሁ ከዛ ውጭ ግን

እሺ እንቀጥል እ የመጀመሪያው ጥያቄ የሚሆነው በጣም ቀላሉ ነው። የምንጀምረው ተዘጋጅተሻል? በጣም ቸኩያለሁ። አንድ ሁለት ሶስት እንቅልፋማ ነው

እሳልጠራት ማለት ነው። ሀይም የተሰደን ያለመደማመጥ ነው። ማኑዋል ፎከስ የሚባለው በዚህ አጋጣሚ እንደው ይህን ነገር ተብራሉ ደስ ይለኛል።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

በጣም ተንኮለኛ። አረ አይደለም አይደለም፣ የራሳቸውን ለመሸፈው እና ሁላ አቃጣሪ፣ ተንኮለኛ በምን በምን ይኸው ተንኮለኛ፣ አብራ ተደባድባ ያልተመታች አስመስላ ሰው የምታስደበድ እሷ

ትዳር የሚገኝበት ጥያቄ ነው። ለወንድም ደግሞ ሴት የሚገኝበት ነው። ባለሙያ የምግብ አይቻልም እንዴት ሽሮ

ጎበዝ ናቸው። ጥያቄውን አንዴ ለማስረዳት እንዲቀል ካሜራውን ልገለብጠው ነው፣ ይፈቀድልኝ። የቤቱ አሽሟጣጭ የለ የለ የለ የለ። ኧረ የለ ማንም የለም ለራሳችን

እምችለው ነገር አሻንጉሊት መስራት ቴሌቪዥን ሬዲዮ፣ መፈታታችሁ ግን መልሶ እንትን አይለውም፣ እንጂ ሲፈፍት መብራቱ ይበራል። ከዚህ እንጀምር።

ብዙ ነገር ያምረኛል፣ ግን ምንድን ነበር? ጠበቃ መሆኑ በጣም ፈልግ ነበር። አሁን ላይ ወረቀቱ ባይኖረኝም ለራሴ ለቤተሰቤ ጠበቃ ነኝ። በጣም ብዙ ሙያዎች አሉስ። ሲያድጉ ምን መሆን ነው የሚፈልጉት?

ሁሌ ጣጣዬ ጣጣዬ ጣጣዬ ጣጣዬ ስንጫወት፣ ማን ነው ምን የሸወድን ንግግር የምናሯሩጠው ለብር ማን ነው ምን የሸወድን ነገር ተደርጎብኛል ግን ይሁን ምን ማድረግ ይቻላል። ትእዛዝ ከላይ ነው። እኔ ነኝ ያው በአብዛኛው እንትን ደርሶብኛል ግን ይሁን። ደስ ይላል። ተገቢ ነው ወይ ነው ጥያቄው። ፖለቲካው ስታሴትም አይደኝም አሁን ዛሬ ላይ ይሄ ነገር የለም ግን፣ በቃ በልጅነታችን ያሳለፍነው ነገር የማይረሳ ከአሁን እንዲመጠጠሉ ደስ ይላል እና በጣም ደስ ብሎኛል በጨዋታው ደግሞ እንዲህ በመሰብሰባችንም ደስ ብሎኛል። በቃ አንዴ ለ